ጊዜው 1976 ዓመተ ምህረት ነው። ጥር 12 የዛሬ 41 ዓመት በፊት 45ኛ ኮርስ መኮንኖች የተመረቁበት እለት በወቅቱ የሀገሪቱ ፕሬዚዳንት ኮሎኔል መንግስቱ ኃይለ ማርያም አስመርቋቸው ነበር። የተመረቁትም ከመቶ አለቃ እስከ ሀገር መሪ ካፈራው የጥቁር አንበሳ ማህፀን ከሆነው የአንጋፎይ ምድር ጦር እጩ መኮንኖች ማሰልጠኛ ከፍተኛ ተቋም ከሁለት ገነት ጦር ትምህርት ቤት ነው። 1975 ዓ ም ስንመር ስንገባ ወደ እጩ መኮንን ኮርስ በአብዛኞቻችን የ12ኛ ክፍል ያጠናቀቅን ተማሪዎች፣ ከዛ በተጨማሪ ደግሞ ከተለያዩ ዩኒቨርሲቲዎች የገቡ ተማሪዎች ስንገባም ደግሞ የገባ ነው የሜካናይዝድ ስልጠናዎችን ለመውሰድ ነው የገባ ነው እና የወሰድ ነውም ሁለት ገነት ጦር ትምህርት ቤት ለ45ኛ ጊዜ መልመላው ተመሳሳይ የሆነ የትምህርት ደረጃ ተመሳሳይ የሆነ የጤንነት ደረጃ ተመሳሳይ የሆነ የእድሜ ደረጃ የነበራቸው ሰዎች ነው አንድ ላይ ተሰባስበን የገባ ነው 1975 ዓመተ ምህረት ነው ጊዜው ያን ጊዜ ከየ አዲስ አበባ ከተለያዩ ቀበሌዎች እና ከክፍለ ሀገርም የመጡ ተመልምለው የገቡ በተለይ የትምህርት ደረጃቸው አስራ ሁለተኛ ክፍል ያጠናቀቁ ወንዶችን ብቻ የመለመለ የእጩ መኮንነት ኮርስ 1975 ገነት ጦር ትምህርት ቤት ነበር የሚባለው ያኔ፣ ወይም የጥቁር አንበሳ ሰማጽን ይባል የነበረ ትምህርት ቤት ነው። እና እዛ ከገባን በኋላ ኮርሱ መጠሪያው 45ኛ ነው የሚባለው። 45ኛ ማለት ከዛ በኋላ የሰለጠኑ 41፣ 42፣ 43 እያለ በየሁለት አመቱ ወይም በየአንድ አመቱ በየስድስት ወሩም ሊሆን ይችላል እኛ 45ኛ የተባልነው ከዛ ቁጥሩ ከዛ አንፃር ነውና፣ ጥቂት ተማሪዎች ናቸው የገቡት። ያን ጊዜ ወደ 177 ተማሪዎች ሁለታ ገነት ጦር ትምህርት ቤት ወደ 80 ደግሞ የሚሆኑ ደግሞ ወልመራ የመድፈኛና አየር መቋሚያ የሚባል ኮርስ እዛ የገቡ ነበር። ስለዚህ ስደምራቸው ወደ 288 እጩ መኮንኖች ተመርቀው የወጡበት። ያው በዛ ጊዜ ፕሬዚዳንቱ መንግስቱ ኃይለማርያም መጥቶ የመረቀበት። ያው የገነት ጦር ትምህርት ቤት ተመርቃችሁ ለምትወጡ እጩ መኮንኖች የሚገባችሁን የማዕረግና የምስክር ወረቀት ለመስጠት በመካከላችሁ በመገኘቴ የሚሰማኝን ልዩ ኩራት ልገልጽ እወዳለሁ። አገሪቱ አራቱ ማዕዘናት በሚገኙ የተለያዩ የምድር ጦር ክፍሎች ውስጥ ተመድበዋል፣ ግዳጃቸውንም በአኩሪ ገድል ፈጽመዋል። በዚህም የአገልግሎት ዘመናቸው በግዳጅ ላይ የተሰዉ፣ የቆሰሉ፣ በግዳጅ ላይ እያሉ የጠፉ፣ ሁኔታቸው ያልታወቀ፣ ወደ ቤተሰብ ያልተመለሱ፣ በኋላም ላይ የተመለሱ ዞትር ወታደራዊ ግዳጃቸውን በመፈጸም ላይ እንዳሉ ደግሞ በምርኮ ተይዘው ማቅ የወረዱና ከዚያም ሁሉ አስቸጋሪ ኑሮ ወጣ ወረድ በህይወት ተርፈው የተገኙም አሉ። እነዚህ በህይወት የተረፉ መኮንኖች 1983 ዓመተ ምህረት በመንግስት ለውጥ ሳቢያ ሰራዊቱ ሲበተን እነርሱም እንደ ማንኛውም የጦር አባል ወደ ህብረተሰቡ ተቀላቅለው የራሳቸውን ኑሮ እየመሩ ይገኛሉ። እነሆ ከ41 ዓመት በኋላ ከተመረቁ ማለት ነው በ2017 ዓ ም የካቲት 9 45ኛው መኮንን ማዕረግ የተመረቁት 41ኛ ዓመታቸውን በማስታወስ ለመዘከር አዲስ አበባ በሚገኘው የከተማ ልማት አዳራሽ ውስጥ አንድ ፕሮግራም አዘጋጅተዋል። እኛም በዛ ፕሮግራም ላይ ታዳሚ ሆነናል። ዳግም በናፍቆት ሲገናኙ ያልሞተ ሰው ተባብለዋል። ዛሬ የተመረቅንበትን ቀን ብቻ ከማስታወስ ባሻገር ቀድሞ በተሰማራንበት ቦታ ሁሉ የተከፈለውን መስዋዕትነትና ያሳለፍነውን ውጣ ውረድ ለአፍታ ያህል ዘወር ብለን የምናስታውስበት፣ በአካል ከጎናችን ያልተገኙ ወንድሞቻችንን የምናስብበት፣ ለዚሁ ቀን በመብቃታችን ደግሞ እግዚአብሔርን የምናመሰግንበት ታላቅ ቀን ነው። ይህንኑ በዓላችንን በጋራ ተሰባስበን በድምቀት ለመዘከር የቻልነው ከአስር ዓመት በፊት ጥቂት ወንድሞቻችን ተገናኝተው ማህበር መመስረት መመስረት በመቻላቸውና እስካሁንም ፈቃደኝነትና ቀናነት የተላበሱ አባላት እየተፈራረቁ ባበረከቱት አስተዋጽኦ በርካታ አባላትን ወደ ማህበሩ በማካተትና ያልተካተቱ አባሎቻችን ደግሞ ቢያንስ የምረቃ ዝግረ በዓላችን ላይ እንዲሳተፉ በማበረታታት ከቀን ወደ ቀን የአባሉ ቁጥር እየጨመረ ለዚህ ደረጃ እንዲበቃ የበኩላቸውን ጥረትና አስተዋጽኦ ያደረጉት ወንድሞቻችንን በሙሉ ሊመሰገኑ ይገባል። ቦቴ ከተደሰትኩባቸው ቀኖች አንዱ የዛሬ ማለት ይቻላል። በእውነት ያልጠበቁት ነው። የዛሬ አርባ ምናምን በላይ ቆይተን ሁላችንም ከጦር ሜዳ ሀገራችን አንድነትና ሰላም ጀርባችን ሳይሆን ግንባራችን ነው የሰጠ ነው ሌሎቹም ጋር ሆነን መሆነቶይን አስታውሳችሁ በዚህ ታላቅ በዓላችሁ ላይ እንዲገኝ በማድረጋችሁ እጅግ በጣም ከፍተኛ ምስጋናዬን ላቀርብላችሁ እወዳለሁ። የቀድሞ ጦር በኢህአዲግ ሰራዊት ከተበተነ በኋላ ሁላችንም በቃ ተበተን ቀረ። መገናኘት አልተቻለም። ብትገናኝም መጥፎ ጊዜ ነው መጠያየቅ፣ መረዳት የማይቻልበት፣ መሰባሰብ የማይቻልበት ጊዜ ነው እና ከብዙ አመት በኋላ ይሄ ሀሳብ ጽንሰ ሀሳብ መጣ። ለምንድን ነው ተሰባስበን የምንረዳቸውን ሰዎች እየረዳን ጥሩ ኑሮ ደረጃ ላይ ያለው አለ፣ በጣም ዝቅተኛ ኑሮ ደረጃ አላቸዋል ብንረዳዳ ብንደጋገፍ። ሁለተኛ ነገር ደግሞ የአብሮነታችን የካዴትነት ዘመናችን ቢታወስ የሚል ሀሳብ መጥቶ ነው አሁን ዛሬ የምታየው የተደራጀ ማህበር ተቋቁሞ በየአመቱ የተመረቅንበትን አሁን ዛሬ አርባ አንደኛ አመታችን ነው። አርባ አንድ ዓመት ቀላል አይደለም። እኛ ይህንን የዛሬውን በዓል ደግሞ የምናስታውሰው አንደኛ ዘወር ብለን አሁን ቅድም እንት እንደተናገርኩት ዘወር ብለን በስልጠና፣ በወታደራዊ አገልግሎት ወቅት ከዛም ደግሞ ወተን በሲቪል ህይወት ውስጥ ያሳለፍናቸውን ህይወቶች የምናስታውስበት ነው። አርባ አንድ ዓመት ማለት አሁን ባለኝ እድሜ አርባ አንድ ዓመት ሲቀነስ ማለት ከዛ ጊዜ ጀምሮ በተለያዩ አጋጣሚዎች በጥሩም በመጥፎም እንገናኛለን። ጓደኝነት አሁን በትምህርት ሊኖር ይችላል። ጓደኝነት በስራ አጋጣሚ ሊሆን ይችላል። ጓደኝነት በምትኖርበት አካባቢ ሊሆን ይችላል። ይሄ ግን ከጓደኝነት ያለፈ ነው። ራስህን መስዋዕትነት አርገህ መክፈል ጭምር ነው የውትድርና ጓደኝነት፣ አጠገብህ ያለው ጓደኛ ከሚሰዋ እኔ ቀድሜ ልሰዋ የሚል እንትን ያለው እና ከዛ ከጓደኝነትም በላይ ከወንድምነትም በላይ ነው። እና እኔ ሁልጊዜ ግዜ እናፍቃለሁ። ይሄን ጊዜ በጣም የሚገርምና ፎርዱ ሰርፕራይዝ፣ ስማችንን ሁሉ አንረሳሰም። እገሌ አባበለ እገሌ አባበለ እየተባባልን በድሮ በልጅነታችን በወጣትነታችን ስንሰራ የነበሩትን ነገሮች እያስታወስን እንሳሳቃለን፣ እንጨዋታለን። የተለየ ትርጉም ነው ያለው። ትናንሾች ነበርን። እኔ አሁን ሀያ ሁለት 23 ዓመት አካባቢ ነው እጩ መኮንን ስገባ እና ሌሎችም አሁን የምታያቸው በጣም ትናንሾች ነበሩ። አሁን ትላልቅ ሸምግለው፣ በኑሮ ጉስቁልናም ሊሆን ይችላል፣ በህመመም ሊሆን ይችላል፣ በመንከራተትም በውትድርና ዓለም ብዙ አሁን ኤርትራ የተንከራተቱ ትግራይ የተንከራተቱ እና ሸምግለው ምናምን ስታያቸው ያን ትገረማለና። አሁን ዋናው ምንድን ነው፣ የመሰባሰባችን ዋና መነሻ የሆነው ለምንድን ነው? ማንደጋገፍ። አሁን እንረዳዳለን፣ እድር አለ እኔ ቢቸግረኝ ላንተ እረዳለሁ። እኔ ደህና ስራ ካለኝ አንዱን እደግፈዋለሁ። በህይወት የሌሉ ደግሞ ቤተሰቦቻቸው አሉ፣ ልጆች አሏቸው። እነሱን አሁን ዛሬም የመጡ አሉ። በክብር እንግድነት ለነሱ ገንዘብ እያወጣን እንሰጣለን። ስለዚህ ጥሩ የሆነ የእርስ በርስ መደጋገፍና መተባበር ያ ፍቅር የወጣትነት ዘመናችን ፍቅር እያደገ የመጣበት ስብስብ ነው ልልህ ፈልጌ ነው። ትላንት ዛሬን ሆኖ ብዙ ባይወሳም ህይወት ተለዋዋጭ አስቸጋሪ ብትሆንም ብዙ ጓዶቻችን በህይወት ባይኖሩ በሕይወት ያለነው በአንድ ላይ ሆነን እግዚአብሔር አምላክን እያመሰገንን ያለፉትን ጀግኖች ከልብ እያሰብን በትዝታ እንኑር፣ እየታሳሰብን ካጠገባችን በአካል በህይወት የሌሉትን ሰዎች የምናስብበት፣ ሶስተኛው ደግሞ ምናችንም ሳይጎል ለዚህ ደረጃ ያበቃንን እግዚአብሔርን የምናመሰግንበት ነው እና ይህ በዓላችን ዛሬ በሶስት መልክ ነው እኛ የምናስበው። ያለ ያሰባሰበን ደግሞ እዛ እናት የለም አባት የለም ወንድም የለብህ፣ መምህራኖች ናቸው መምህራኖች ናቸው ወንድሞችህ፣ መምህራኖች ናቸው አባቶችህ፣ ቤተሰቦችህ፣ እነሱ ሼፕ፣ እነሱ በሚፈልጉት መንገድ ይቀርጧል። እነሱ በሚፈልጉት መንገድ ማለት በወቅቱ መንግስት መከላከያ በሚፈልገው መልክ ትቀረጻለህ ማለት ነው። አንድ አይነት ትሆናለህ እና ያን ጊዜ እኛ አንድ አይነት ሆነን ስለተፈጠን ሁል ጊዜ አንድ አይነት ሰዎች ይፈላለጋሉ። እንደዛ ለዛ ይችን በዓል ለማ ለማክበር ከቴፒ ድረስ ከሻሸመኔ ድረስ ከተለያዩ ክልሎች ድረስ መጥተው እንጫወታለን፣ እናወራለን። እና ዝም ብለህ ጓደኝነት ጓደኝነት በጣም ትልቅ ዴፊኔሽን ነው። በጣም ትልቅ ትርጉም ያለው ነገር ነው። ግን ሞር ዳን ዲስ፣ ከዛ ከጓደኝነትም በላይ ነው። ሞር ዳን ዳት በቃ እና ሳያቸው ልክ አባትህን ስታይ እናትን ስታይ ወንድምህን ልጅህን ባለቤትህን ስታይ የሚሰማህን አይነት ስሜት ነው የሚሰማውና ከዛ በላይ ደግሞ ምስጢራችን ሁላችን እንተዋወቃለን። በልጅነታችን ስንሰራቸው የነበሩትን ነገሮች ሁሉ ስለሚያስታውሰን ይሄን ቀን በጣም ነው የምንናፍቀው። ከዚህ ከመካከሎቻችን በጣም ብዙ ልጆች መጽሐፍ የጻፉ አሉ። ከውትድርና ትምህርቱን በተጨማሪ ደግሞ በሌሎች የአካዳሚክ ትምህርቶች በአዲስ አበባ ዩኒቨርሲቲ በተለያዩ ዩኒቨርሲቲዎች ውስጥ ገብተው ትምህርታቸውን ተምረው ደረጃቸውን አሻሽለው እስተ ማስተርስ ደረጃ ድረስ የደረሱ ሰዎች አሉ፣ እኔን ጨምሮ። ከዛ በተጨማሪም ደግሞ ከውትድርናውም ከወጣን በኋላ አልተቀመጥም፣ የቤት ውስጥም አልተቀመጥም። አንደኛ ለልጆቻችን መቀመጥን አይደለም እያስተማረን ያለ ነው። በምንም አይነት ህይወት በምንም አይነት ጊዜ ተለውጦ ራስን መቻል እንደሚገባ እናስተምራለን። የተለያዩ የመንግስትም ሆነ የግል ተቋማት ውስጥ ገብቶ በማገልገል ላይ በሀላፊነት በማገልገል ላይ ያሉ ሰዎች አሉና፣ ያለው ትርጉም ቀላል አለም፣ ከባድ ነው በጣም። እና እኔ እዚህ ራሱ በመምጣቴ አምላኬ በቃ በጣም ደስተኛ። ብዙ ጓደኞቻችን አሉ ያጣናቸው፣ በጣም ብዙ ጓደኞቻችን አሉ በተለያዩ የስራ አጋጣሚዎች፣ አሁን ዛሬ አልተገናኘ ነው እና እገሌን አገኛለሁ ብዬ ነው የመጣው እና ስለዚህ የሚሰማው ስሜት በጣም ትልቅ ነው። በወቅቱ የገነተ ጦር ትምህርት ቤት ሰልጣኞች እንደ አንድ ቤተሰብ ተሰባስበው ያሳለፉትን ጊዜ መቼም አይረሱትም። አንዳንዶች እንደውም እዚያው በተጀመረ የፍቅር ህይወት ትዳር መስርተው ልጆች አፍርተው እየኖሩ ይገኛሉ። ብዙ ገጠመኝ ነው ያለው። ማለት በመጥፎ ገጠመኝ ማለት፣ ጥሩ ገጠመኝ ማለት የሚገርም ስልጠና ላይ እያለን መኪና ተገልብጦ አስራ አንድ ወጣቶች ሞተዋል። በጣም መጥፎ አጋጣሚ የምትለው ገና ትምህርታቸውን ሳያጠናቅቁ ሳይመረቁ በመኪና አደጋ ከፊልድ ሲመጡ የሞቱትን መጥፎ አጋጣሚ ብዬ እለዋለሁ። ጥሩ አጋጣሚ ደግሞ አሁን የትዳር ጓደኛዬን ያገኘሁት እዛ ኮርስ ላይ ነውና፣ እና አንድ ጓደኛ አለ አሁን እዚህ መሀከል አችልሀለሁ እና የሱ ጓደኛ የእሱ ፍሬንድ ጓደኛ ነች፣ እና አንተም እኮ ፍሬንድ ሊኖርህ ይገባል። እና አንዴ ነው የኔ የኔ ገርል ፍሬንድ ፍሬንድ አለችና አሷላ አሷውቀ አለኝ ያኔም ብዙም ትኮት አታደርግም። ስለ ፍቅር፣ ስለ ወደፊቱ አታስብ ብቻ ሰልጥነህ ተመርቀ ወተህ ወደ ግንባር በተማርካው ትምህርት ወታደራዊ ሳይንስ ማገልገል ነው የምታየው። እና ያው አሁን 40 42 አመቴ ነው ከባለቤቴ ጋር ልጁ አለ አሁን እዚህ ያስተዋወቀ ልጅ እዚሁ። እና ሳንለያይ እኔም ብዙ አንደ ኤርትራ አንዴ ትግራይ በሀገራችን ውስጥ ካሉ ጦሩ ካለባቸው ቦታዎች ያልሰራሁበት ቦታ የለም። ብዙ ቦታ ተንከራትቻለሁ። ባለቤቴንም በሁለት አመት፣ በአንድ አመት፣ በሶስት አመት ነው የምታገኛት። ግን ዛሬ ልጆች ወልደን አራት ልጆች ወልደን ባለቤቴም አለች እኔም አለው እና ያ በጣም የማይረሳ አጋጣሚ የምትለው ካዴትም ገብተህ የትዳር ጓደኛ ማግኝ ተዛ ይሄ በጣም አስገራሚ እና ደስ የሚያሰኝ አጋጣሚ ነው። እኔ በስልጠና ውስጥ እንግዲህ በጣም በርካታ ነገሮች ያጋጥመዋል። በጣም ትዝ የሚሉን ነገሮች እና አንድ ጊዜ በጣም ሁል ጊዜ የማስታውሰው ነገር በማሰልጠኛ ትምህርት ቤት ውስጥ ሁላችንም ቅዳሜን እረፍት ትሄድ እና ሰኞ ነው የምትመጣ እና የውጭ ሀገር ሰዎች ነበሩ በወቅቱ ስልጠና የሚሰጡን እና ያንን ስልጠና ተከታትለን ጠዋት ክለሳ ጥያቄ አለ እና በዛ በሪቪዥን ሰዓት ላይ መጀመሪያ ወደ ትምህርት ከመግባት ጥያቄ ይደረጋል እና ሰውየው ይጠየቃል። አንድ ጓደኛችን ነው ሲጠየቅ፣ እቃዎች ተደርድረው ነበር እና ጠየቀው እና ሲጠይቀው መልስ አላወቀው። አሳየኝ ነው ያለው እና በእጁ እንደዚህ ልናያችን እቃ አልፋታል። እኔ እንደዚህ ቁጭ ብዬ ያለው ሲያይ አይለዋለሁ። በመልክ ስለው ያልፋታል። ያችን ይነካታል ብዬ ስጠብቅ አልፎ ደግሞ ሌላው ጋር ይሄዳል። አሁን ፈረንጁ ቶሎ በል አለው። ያው የራሻ ጓዶች ናቸው። ቶሎ በል ሲለው ምን እናንተ እጃቸው አርፍ ደግሞ አንሰታቸው የት አደረጋቸው ትብለዋል እና ሁላችንም በጣም ሳቅን። ደስ ይላል ወታደር ቤት እነዚህ በጣም እኛ ፐርሶናሊቲም እና እነዚህ ሚሊተሪ ኤቲኬት የማይነኩትን ነገሮች መርጬ ነው የነገርኩ እንጂ ከወታደሮች ብዙ በርካታ ገጠመኞች አሉ። እንደዚህ የሚያስ ዛሬ 61 አመት ከነ አብዲሳ አጋ ጋር ተዋግተን ከግርማዊ ጃንሆይ የጀግና ሜዳ ካገኙት ሰዎች አንዱ ነኝ። በአርባ ሰባት ቁጥር ስቴጅ ላይ ወጥቼ ስቴጁን አነቃነኩ ውሻቸው ጨዎች ወደ ላይ አዩኝና ቁመት በስቶ ባህላሉ መለያችን ጥቁር ነው እንደምታውቁት። ከግራ ከቀኝ ጀኔራል ከበደ ገብሬና ነፍሳቸውን ማር ጀኔራል መሪ መንገሻ ነበሩ እና ግርማዊ ይሄ ታንከኛ ነው እና ወጣትነቱ መተለቃ ሆኖ ቅዱስ ጊዮርጊስ የጀግና ሜዳ ባለ ዘንባባ አግኝቷል ብለው ይነግሯቸዋል። ለመሆኑ ታንኩ ይበቃዋሉ የሚል እንደተናገሩት ትዝ ይለኛል። እና ያለ ትደስ ጓደኛችን አጀንዳችን ቤተሰብ ደህና ምናምን ከማለቱ በፊት ስለ ሀገር ይጠይቃል። እንዴት ነው እዛ አካባቢ ነገሌ የሚባሉ ምናምን ከዚህ በፊት ስንሰራባቸው በውትድርና ሕይወታችን ስናገለግልባቸው የነበሩት ቦታዎችን እያነሳን ሁሉን እንጫወታለን እና የተለየ ትርጉም ነው ያለው እና አንድ ለአንተ እንደ በጣም የሚገርም ነገር አንድ ጓደኛችን አሁን ከቴፒ ይመጣል ስልጠናው ከቤተሰብ ተነጥሎ ካምፕ መገኘትን ስለሚጠይቅ ሁሉም ነገር ውጣ ወረድ የበዛበት ነበረ። አዲስ ነገር ቢሆንም ሁሉም በድል ተወጥተውታል። ፈተናው፣ ትዝታውና ገጠመኙ ግን ዛሬም እንደ አዲስ ይነገራል። የካዴቱ ዘመን ወጣትነታችን፣ የልጅነት ለዛ አርባ ዓመት አለፈው፣ ጊዜው ተቆጠረ እንዲሁም እንደዋዛ አመት የሰማነው በነጋ በጠባ መቼም የማረሳው ውስጣችን የገባ የአምሳ ለቃ ገኘው የንጋት የቀጥር የፎሌን ጥሩምባ በሰልፉ ሜዳ ላይ ነጋሪ ሲጎሰም ከበሮ ሲመታ ሰማይ ምድሩ ሳይልቅ ወደ ሰልፍ ሜዳ የካዴቱ ሩጫ ያሁሉ ሁካታ አልረሳ አለ የቆጠሩ ሰዓት የፎሌን ትዝታ። ወታደር ቤት እንግዲህ እግርህ ራሱ ካምፕ ለስላሳ እግር የሚባላል የሲቪሉ እግር የውስጠኛው ይላጥና ሌላ የወታደር እግር ነው የሚበቅለው። በጫማ ይላጣል፣ በጉዞ ይላጣል ትራመዳለህ። ዝም ብለህ ና ስትባል የምትለጥ እንደዚህ የለም። ቀጥ ብለህ ነው የምትንቀሳቀሱ። ለማድረግ ያበቁን የሆለታ ገነት አስተማሪዎቻችን የማይዘነጉት እነዛ ሸንቃጦች አሰልጣኞቻችን በሕይወት ለሚገኙ ዕድሜና ጤናውን አብዝቶ ይስጥልን። በሕይወት የሌሉትን በገነት ይረፉ ነፍስ ይማርልን። ባለባበስ ደምቀው ሁሌ የሚታዩት በወታደራዊ አቋም ሌላን የሚማርኩት አሰልጣኞቻችን ከፊት የማይጠፉት ስማቸው ይጠራ ይነበብ ገድላቸው ዕውቀታቸው ይዘርዘር ከነሞገሳቸው። ወይ ተፈራ ኃይሉ ጥበብ መንክር እነማን ነገረው። ወይ መሐመድ ሐሰን ጥሩነይዴ የውጊያ መረጃው ታንከኛና ቃኝ ሻምበላ አዛዣችን ጥፋት ላይ ስንገኝ ልቡ የማይችለው የማይጨክንብን አንተ ጨውራስ ዛሬ ይሻልሃል ብሎ የሚመክረን ቁመናው የሰጠ ቆፍጣናው መኮንን ዘሪሁን አለፈ ወዴት ገብቶ ይ እና አባተ ለማ አንተ ነህ አያሌው ዘነበ ዘገየ ተሻገር ንጋቱ ወይ ጌታቸው ይርዳው እና ኃይለ ማርያም ወይ ድርቁ ተሰማ እና አእምሮ እንዳልካቸው ክፍሌ ወንድማገኝ ወይ ሞላ ዘገየ ዘላለም ጥላሁን ታደሰ አያሌው ሰላምታችን ይድረስ ጤና ይሁንልን። መቼም ማብረሳቸው የጥቁር አንበሳ ማፀን ያፈራቸው ስሜት የሚስበው ድራቆት ተኩሳቸው እጅጌያቸው ታጥፎ አትኩሮ ላያቸው እና አለሙ ወልዴ ዘሪሁን አለፈ እነሸዋን ግዛው ይምጡብኝ በተራ ይምጡብኝ በዝና ከነችሎታቸው አስተማሪዎች አንተን ለመቅረጽ እና ለማነጽ የሚጠቀሙበት ዘዴ በጣም ከባድ ነው። ትቀጣለህ፣ ብዙ ነገሮች ትታሰር ትችላለህ። እና እኔ አንድ ጊዜ ማስታውሰው ወገጠመኝ ልብስ ልብሳችንን ስናሳጥብ ልብሴ የላሳጥብ ሄጄ ስመጣ መሄድ ባልነበረብኝ ቦታ ሄድኩኝ። የተከለከለ ወረዳ የሚባል አለ። ለምሳሌ አንተ እኔ አስተማሪ ከሆንክ አስተማሪ መኖሪያ ቤት አካባቢ መሄድ የለብኝ። እጩ መኮነኛ ገና ምልምል ነኝ። ስለዚህ በዛ ሳልፍ ቸኩዬ፣ አስተማሪው ጠራኝ። በዚህ በኩል ማለፍ ክልክል እንደሆነ ታውቃለህ ወይ አለን

ቀጥቼዋለሁ በደም ተቀጥቷል፣ ቅጣቱም ተቀብሏል። ስለዚህ የእርስዎ እርምጃ ነው ይላል። ከዛ ገላህን ታጥበህ ነው የምትባለው በቃ እና ያ አጋጣሚ የተቀጠውበት አጋጣሚ አረሳው። እነዚህ በተለይ እነዚህ ብዙ አጋጣሚ ቢኖሩም እነዚህ ዋና ዋኖች ማረሳቸው ናቸው። ሁለታ ሁለታ ሁለታ ገነት፣ የጀግኖች መፍለቂያ፣ የአገር ኩራት፣ የባሾቹ ፊሽካ ሰፈር አሸባሪው። ከሩቅ የሚሰማው አሳርፍ ተጠንቀቅ በቃ ጽና የሚለው ድምፃቸው የግርማ መሐመድ የእነ ኃይለ ጊዮርጊስ የጥሪ አዋጃቸው ዛሬ የሚሰማናል። ዘመንን ተሻግሮ ገዝቶ የሚያቆመን ቀጭን ትእዛዛቸው። ጓደኛደኛ እኔ ሙክ የእኔ ጓደኞች አንድ ትልቅ ያተረፍነው ነገር ቢኖር ሀገር መውደድ ትርድና በራሱ ውቅያኖስ ዝቅ አትጨርሰውም እና ውትድና ቤት ውስጥ በገባህና ባወቅኩ ቁጥር የበለጠ እየተማርክ የበለጠ እየወደድከው የበለጠ እያፈቀርከው እና የምትከፍለው መስዋዕትነት ራሱ ተገቢ መሆኑን እየተረዳው የምችለው ተቋም ስለሆነ መንግስታት ሊቀያየር ይችላል። ሰዎች ሊቀያየሩ ይችላሉ። አገርና ውትድርና ግን አይቀያየሩም። ስለዚህ እኔ ላስተላልፍ የምፈልገው መልእክት ሁልጊዜ ውትድርናን ከሀገር ጋር ነው ውትድርና ከሆነ ድርጅት ከሆነ ከፖለቲካ ከምናምን ከምናምን ጋር አይደለም ማስተሳሰብ። ውትድርናን ከሀገር ጋር አየዘን የምንሄድ ከሆነ በምንም አይነት ከውትድርና የምናገኘው እንጂ የምናጣው ነገር አይኖርም። የኩባ አዛዥ ኮሬል ነበረ፣ ኦፊሻሊ ነው። እዛ ስንረከብ ባንዲራውን ትንበርክኬ ነው የተረከብኩት። እኛ ለእናንተ ባንዲራ ሞተናል። ኢምፔሪያሊዝም ቢወረን አንተም እናንተ መጣችሁ አቫና ላይ ትሞታላችሁ ብሎ ስለን እዛ መጠን እናንተ ለእኛ እንደሞታችሁ እኛ እንሞታለን፣ በሚል ተንበርክኬ በእናንተ ስም በዛን ጊዜ በጦሩ ታጠቅ ጦር ሰፈር ታላቅ ክብር የተቀበልናቸው ይሄ ሁሉ እንትን ነበረና፣ በእውነት ያ ብርጌድ ተቋቁሞ ከታጠቅ እስከ ጦር ግንባር ትምህርት አግኝቶ የጀግና ሜዳ ከተሸለሙትም አንዱ ነው። እና በእውነት ጀነራል ዋሲሁን ስም በተነሳ ቁጥር እዛ ብርጌድ ውስጥ የተመደብነ እዛ ብርጌድ ውስጥ የተመደብኑ መኮንኖች ከጭንቅላታችን ውስጥ የማይወጡ ታላቅ መሪያችን ነበሩ። ከመጀመሪያው ከታጠቅ ጦር ሰፈር ተነስተን ወደ አዋሽ አርባ፣ ከአዋሽ አርባ ተነስተን ወደ ሚሌ፣ ከሚሌ ተነስተን ወደ ጎሊናና ቴሩ እስከ ወሎ ድረስ እስክንሄድ ድረስ ከፍተኛ አመራር በመስጠት እኛም ከፍተኛ መሪዎች እንድንሆንና እንድንበቃ ያደረጉን አዛዣችን ብቻ ሳይሆኑ አባታችንም ጭምር መሆናቸውን ለመግለጽ ነው። አመሰግናለሁ። ያው ይሄ ነገር ምን መሰለ፣ በጣም እጅግ ጠቃሚ ነገር ነው። ለእኛ ብቻ ሳይሆን ማንኛውም ሰው ዋነኛውም ወጣት ቢደጋገፍ አሁን ፖለቲካሊ ስታየው በማህበር የመደራጀት አክሲዮን ፈጥረህ የመገናኘት ምናምን ሊሆን ይችላል። ግን የአካባቢ ወጣቾች ራሳቸው ተደራጅተው ስራ ቢሰሩ፣ አንዱ የሌለውን አንዱ ቢረዳው፣ አንተ ገንዘብ ቢኖርህ ለሌላው ደግፈህ ገንዘብ የሌለውን ሰው ወደ አንተ አምጥተህ ጥሩ የሆነ ስራ ሰርተህ ራስህን የምትለውጥበት፣ ራስህን የምታሻሽልበት መንገድ ቢፈጠር በተለይ ወጣቱ ላይ በጣም አስፈላጊ ነው። አሁን እንደዚህ አሁን ተበታትነው የነበሩ ጓደኛዎች አርሚ ውስጥ ብቻ ሳይሆን በሲቪልም እኮ አለ። ሲቪልም ውስጥ አሁን ዩኒቨርሲቲ የተመረቁ አሉ፣ ኮሌጅ የተመረቁ አሉ። እነዚህም ተፈላልገው በዛ በኮሌጅ ውስጥ ያለ የነበራቸውን ህይወት ምናምን መዝነው ዛሬ ተገናኝተው ህብረት ፈጥረው አንድ የሚሆኑበት የሚደጋገፉበት፣ የሚራዱበት ባገር ውስጥ ሆነ በውጭ አሁን የኛ ሰዎች እስራኤል አሉ፣ አሜሪካ ሄደው አሉ ጣሊያን ያሉ አሉ እዚህ ከአብረው የተመረቅን ማለት ነው። እነሱ ሁሉ ለዚህ ዝግጅት ገንዘብ ልከዋል ዶላር ልከዋል። ተዝናኑ እኛ ባንገኝ እንኳን እናንተ ለተዝናኑ ይገባል ልትጫወቱ ይገባል ብለው ይሄ የአንድነትና የህብረት የመፍጠር ኮንሴፕት እጅግ አስፈላጊ ነው ለሀገራችን ወጣቶች፣ ለሀገራችን ምሁራንም ቢሆን ህብረት ፈጥረህ የመደጋገፍና የመረራት ባህል ቢዳብር በጣም ደስ ይለኛል። ይህንን ምክር ማሳለፍ ፈልጋለሁ። ዘንድሮ 45ኛ ኮርስ የገነተ ጦር ትምህርት ቤት ሰልጣኞች የተመረቁበትን 41ኛ ዓመት አክብረዋል። እነዚህ የአገር ባለውለታዎች ነገም እድሜና ጤና ሰጥቷቸው ትውልድን እንደቀረጹ እነሱም በተድላ እየተጠያየቁ እንዲኖሩ ምኞታችን ነው።